ብሩኬ፣ ግራ ገብቶ ግራ የምታጋባ ለምን እንደሆነ እኔ አላቅም። ሀይሚን ህይወቴ ነሽ፣ የስኬቴ ቁልፍ ነሽ፣ ብዙ ነገሬ ነሽ ስትላት የነበረች ሴት አንድ አመት ከምናምን አብራችሁ ያሳለፋችሁ ክፉንም ደግንም ብዙ መስዋዕት የከፈላችሁለት ያለቀሰችው እንባ የሀይሚ እንባ ያላንተ መኖር አልችልም አንተ ጋ ስሆን ነው ደስተኛ መሆን የምትልህ ሴት ከጎንህ ቁማ ዛሬ በአምስት ቀን ፕራንክ የመጣች ሴት አፈቅረሃለሁኝ ስትልህ ምን ልበላት ምን ላድርግ አይባልም። እኔ የራሴ ህይወት አለኝ፣ የተበላሸውን ህይወቴንም ደግሞ ለማስተካከል ደግሞ እያስተካከልኩኝ ነው። እኔ የራሴ ህይወት አለኝ እኔ አልሆንሽም፣ እንደ ጓደኛ እንጂ እንደ ፍቅረኛ ልሆን አልችልም ብሎ ቁርጥ ያለ መልስ ነው እንጂ መመለስ ያለብህ እንደዚህ ግራ መጋባት አይጠበቅብህም። ሀይሚ አታሳዝንህም? ሀይሚ ስሜቷን በውስጧ የያዘችው እንደ ዘመኑ ሴት ስለማትለጣጠፍ እንደ ዘመኑ ሴት ቃል አውጥታ ፈቅርሃለሁ ስላላለች አደለም። ከምታደርገው ነገር እኮ መረዳት ትችላለህ። ለምን መረዳት እንደማትችል እኔ አይገባኝም። ሀይሚ አታሳዝንም? እንዲያው ፕራንክም ይሁን ስራም ይሁን ማለት ነው እኛ ባየኑ ልክ ነው የምንናገረው አደለ ቤተሰብ ስለዚህ ብሩኬ፣ በአጭር አማርኛ እኔ የራሴ ህይወት አለኝ፣ እኔ አልሆንሽም ብሎ ቁርጥ ያለ መልስ ነው የሚመለሰው እንጂ እንደዚህ በቃ ግራ የተጋባ መልስ መመለስ የለብክም። ጥሩ ልጅ ናት፣ እንደዚህ ናት ምናምን፣ አንዴም ሶስተም አራተም ተናግራ፣ ስለ ጥሩነቷ፣ ስለ ደግነቷ፣ ስለ ልጅቷ እሱ ችግር የለብንም። ልጅቷንም ደግሞ ለምን አፈቀርሽ አንለም። ፍቅር አጋጣሚ የሚመጣ ነገር ስለሆነ፣ ግን ደግሞ መልሱ ያለው መስተካከል ያለው አንተ ጋር ስለሆነ እንዴ የሀይሚን ስሜት አስበው እንጂ ይቺ ልጅ ስንት ዓመት አንድ ዓመት ከምናምን ስትጠብቀው የነበረን ፍቅር እንደዚህ እንደዋዛ አውርደህ ማየት እኔ ትክክል ነው ብዬ አላስብም። ሰላም ለእናንተ ውድ ቤተሰቦች በያላችሁ በሰላማችሁ ብዙ ይበርልኝ። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬ ሀይሚዬም ብሩኬም ማን ነው ስሟ ሊዲያ ነው ስሟ እሷ መጥተዋል። እንግዲህ ብሩኬ በጥፊ ተመቷል፣ ነገርየው እውነት ነው ብለዋል። ግን እኛ እስካሁን ድረስ ፕራንክ ነው እያልን ነው ያው፣ ልጅቷን ፊልም ሰሪ ስለሆነች መተወን ትችላለች በሚለው ይዘነዋል። ጥሩ ጥሩ ማሰብ ጥሩ ነው ብዬ ነው ቤተሰብ ግን እኔ ብሩኬ አናዶኛል። ለምን እንዳናደደኝ ልንገራችሁ። ቆፍጠን ያለ መልስ ስለማይመልስ በቃ እኔ በሕይወቴ ሰው አለኝ የራሴ ሕይወት አለኝ እኔ አልሆንሽም ብሎ ቁርጥ ያለ መልስ ነው መመለስ ያለበት፣ ወይስ እንደዚህ ዝም ብሎ ግራ መጋባት? እኔ እንደዚህ ነኝ እኔ እንደዚህ ነኝ። ሀይሚ የምትፈልገው ነገር አለ ከሱ። እውነቴን ነው የምላችሁ፣ ሀይሚ ከብሩኬ የምትፈልገው ነገር አለ። ለምን ግልጽ እንደማያደርገው እኔ አይገባኝም ቆይ ሀይሚ ለአንተ ምንህ ነች ፍቅረኛህ እህትህ ጓደኛህ ምንህ ነች ይቺ ልጅ አታሳዝንም አንድ አመት ሙሉ በዛሬ በነገ ፍቅሩን ይገልጽልኛል ብላ እየጠበቀች የኖረች ልጅ ዛሬ አንዲት ሴት መጥታ ፈቅርሃለው ስትለው መናገር እንዴት ሰው ያቅተዋል እንዴ አንዳንድ ጊዜም እውነት ካጠገባችን ያሉት ሰዎችንም ማሰብ አለብን እና እንደዛ መሆን የለበትም። ሀይሚዬና ብሩኬ መቼም አይለያዩም። ነገሮች ይስተካከላሉ፣ መልካም ይሆናሉ። እግዚአብሔር ያገናኘውን ሰው አይደየውም። እግዚአብሔር አለ፣ ነገሮች ይስተካከላሉ። በጸሎታችሁ በዱዋችሁ አስቧቸው። መልካም ጊዜ የሆንላችሁ ቤተሰብ ሰላም ሁኑልኝ።